የሰው ልጅ ያደግኩት ዲላ በምትባል ከተማ ውስጥ ነው። መንፈሳዊ ህይወትን የቀመስኩበት የዲላ አቡነ ገብረ መንፈስ ቅዱስ ቤተ ቤተክርስቲያን በመባል ይታወቃል። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። በመጨረሻም በጋሻው ደሳለኝ ወደ ቀልቡ ተመለሰ። በዚህም በተረገለት ኢንተርቪው ላይ እያለቀሰ እያደገባትን ያስተማረችውን ለዚህም ክብር ያበቃቸኋን ታላቋን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብሎም ምእመናኖቿን ልብ የሚነካ ንግግር አድርጓል። በጋሻው ምን አለ? ለምን ሳለቀሰ አለቀሰ? ከራሷ አንደበት ዝርዝር መረጃዎችን አጋራችኋለሁ። ሰዎች በቪዲዮ ላይ የምትመለከቷት ሴት አርቲስት ማራማዊት አባተ ናት ብል ማን ያምነኛል? በመጨረሻ መት ተወዳጁ አርቲስት ማራማዊት አባተ አለምን ንቃ ወደ ገዳም ገብታለች። ምንድን ነው የተፈጠረው ወደዚያ እንድታቀና ምን አነሳሳት? መረጃዎችን እሰጣችኋለሁ። የኤርትራ ህዝብ ግልብጥ ብሎ ወጣ ኢሳያስ አፈወርቂም ተጨነቁ በዛሬው ዕለት እጅግ በጣም ከባድ የተባለ አያሌ የተቃውሞ ሰልፍ በኤርትራ መዲና አስመራ የተደረገ ሲሆን ህዝቡ የጠየቀው ጥያቄና የኢሳያስ መንግስት ዝምታ መላው አለምን እያነጋገረ ይገኛል ለመሆኑ ምንድን የተከሰተው ህዝቡ ስለ ኢትዮጵያ ምን አለ መረጃዎችን አጋራችኋለሁ ሰላም ሰላም በመላው አለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ እኔ ደህና ነኝ ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ያለ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ሰላም ነው። በጣም ርቦ ነው። በቃ ችግር የለውም ወይ ዳቦ ወይ ምግብ ምናምን። በጣም ነው የሚያሳዝን ከሴት ጋር ስለሆንኩ ነው እንዳታሳጠኝ። አንተ ምርጥ ያራዳ ልጅ። አባት ወይ ቅድም እኮ ወረቀት ነው የሰጠኝ። የሴት ፊት ስለሆንኩ እንዳታሳጠኛል። ካላሳጠኝ ችግር የለም። እንካ ችግር የለም። ካላሳጠ እኔ ልዋረድልህ ነው። አባት ታማኝ ነው። ልጅ ወረቀቱን አልጣለው መለሰለት። ወደ ቁም ነገሩ ስናልፍ ዛሬ ላይ ከሴት ጋር ስለሆንን፣ ሴቶችም ከወንድ ጋር ስለሆናችሁ ብቻ መልካም ሆኖ ለመታየት አጉልሾ እናበዛለን። ወዳጄ አንተ እሷን የምታማልለው በየኔ ቢጤ ሙድያ እስከ አይደለም። ስለዚህ ወገንታት ስትሰጡ ለሰው ለመታየት ብላችሁ አይሆን፣ ይልቅስ በስጉር የምትሰጡትን በግልጽ የሚከፍል አምላክ አለና ለታይታ ታድርጉት። ከሆነም ከልብ የመነጨ ለዘውትር እንጂ የአንድ ቀን ባይሆን ይመረጣል። በአጠቃላይ ፈጣሪ አምላክ ለሁላችንም ደግ ልብ ይስጠን ችግር

እንሄዳለን እሱም ጠጋ በቃኝ አለ፣ በቃኛ አለ፣ አይ በቃኛ አለ። ማን በልቶ ማን ይቀራል? ነዛሬ ስቄ አላውቅም። ቃሪያውን ስጠኝ አላት። ፓርት እና ጠግቧል ብሎ ልጁን ያስነሳበት ቦታ ሆዴን አመመኝ የምር ይህን ቪዲዮ ሆዳቸው እየፈለገ አጉል ለሚግደረደሩ ሰዎች ቆርጣችሁ ላኩላቸው ወደ ቁም ነገሩ ስናልፍ ወዳጄ ሆድዬ ጮኸ አጉል የምትግደረደረው ለምንድን ነው እስከ መቼ እያስመሰልክ ትኖራለህ ወዳጄ አንድ ነገርን ከፈለክ አድርገው ካልፈለክ ደግሞ ተው አንዳንዴ በሕይወት እለመናለሁ ብለህ ስጠብቅ ለማኝ ሆነ ተታርፋለህ ስለዚህ ተሻሻል ተወዳጁ ወዳጁ አርቲስት ማራማዊት አባተ አገራችን የፊልም ኢንዱስትሪ ውስጥ ጉልህ አስተዋጽኦ በማበረከት የሕዝብን ቀልብ መሳብ ከቻሉ አርቲስቶች መካከል አንዷ ናት። ታዲያ በአንድ ወቅት በሰውነቷ ላይ ለውጦች መታየቱን ተከትሎ ሰርጀሪ ሰርታ ነው የሚሉ ድምጾች በእጅጉ ተስተውሏል። ሁሉን ነገር እንተው እና አርቲስት ማራማዊት አባተ ከሚዲያው ዞር ብሏ ፊቷን ወደ ፈጣሪ ዙራ ደጅ መጥናቱን ከተያያዘች እነሆ ወራቶችን አስቆጥራለች። አርቲስቷ በተለያዩ ገዳማት በመዞር ከአባቶች እግር ስር ቁጭ ብላን በመማማር አሁን ላይ ጎበዝ የበገና ዘማሪም ለመሆን በቅታለች። በንግግሯም እንዲህ ማለቷ በርካቶችን አስገርሟል። እኛ የሰው ልጆች የሚጠቅመንን ሳይሆን የማይጠቅመን በመከተል ዘመናችንን እናጠፋለን። ዓለምና ምኞቷን መከተል ጉምን እንደመጨበጥ ነው። ታላቁ መጽሐፍ ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል ሲል አጠር ያለ በውስጡም ብዙ መልእክትን ያዘለ ትልቅ ትምህርት ለእኛ አስተላልፏል። ፈጣሪ እንደሚፈርዱብኝ አይደለም፣ በእጅጉ መሐሪ ነው። ምሕረቱን ማየት ከፈለጋችሁ ወደ ኋላ ተመልሼ ቀራንዮውን ሰዳችሁ፣ ጌታ ያለበደሉ በሁለት ወንበዴዎች መካከል ተሰቅሎ ሳለ አንደኛው ወንበዴ እስኪ ራስን አድንና እኛንም አድነን ሲል ጮኸ። ሌላኛው በቀኝ በኩል የተሰቀለው አንተ እንዴት እንዲህ ትላለ? እኛስ በጥፋታችን ተሰቀልን፣ እርሱ ግን ያለበደሉ አባት አባቱ ሆይ በመንግሥት አስበኝ አለው። ጌታም ቀበል አድርጎ ዛሬ ከሁሉ ቀድመ በገነት ከኔ ጋር ትሆናለህ ሲል መለሰለት። አንዳንዴ ሕይወቱን የሚያደርገውን ነገር ተመልክታችሁ የፈረዳችሁበት ያ ሰው ከሁሉ ቀድሞ በገነት ሊኖር ይችላልና በሰዎች ላይ ባካችሁን አትፍረዱ ስትል ተናግራለች። ማራም የታለሜ ፍጻሜሽን ፈጣሪ አምላክ ያሳምርልሽ። ልጅ ያደግኩት ዲላ በምትባል ከተማ ውስጥ ነው እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ ታላቅ ቤተ ክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አደረግኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተ ክርስቲያን ለእኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። በጋሻው ወደ ቀልቡ የተመለሰ ይመስላል። በንግግሩም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታላቅ ቤተ ክርስቲያን ናት። እኔ አደረግኩላት ከምሎ በላይ ለኔ ያደረገችልኝ በእጅጉ ይልቃል። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንድከፍት ያደረገችኝ፣ ይህንን ዛሬ ለህዝብና ለአሕዛብ የሚመሰክረውን ወንጌል በእጅ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። እኔ እድገቴ፣ ታሪኬ፣ ሁሉ ነገሬ በተዋህዶ ቤት ውስጥ ነው። ዛሬ መውጣቴን ብቻ አትመልከቱ። ጥልቅ ቁርኝት አለን። እውነትን ለመናገርም ቤተክርስቲያኒቷ በእኔና በመሰሎቼ ዛሬ የሚፈልገውን ክብር አልተሰጣትም ይሆናል፣ ግን እመኑኝ የእኛ ንግግር ከቶ ያስቆማትም። እስከ ዛሬ ሳላውቅ ለተናገርኳቸው ነገሮች ሁሉ ይቅርበሉኝ ሲል ንግግሩን ቋጭቷል። ዘይገርም ነው። ዛሬ በኤርትራ ዋና ከተማ አስመራ እጅግ በጣም በርካታ ህዝብ የተገኘበት ሰላማዊ ሰልፍ ተደርጓል። ታዲያ የነገርም የበርካታዎችን ትኩረት ሳበ ሲሆን የመጀመሪያውና ትልቁ ጉዳይም እንዴት የኢሳያስ መንግስት ዝም አላቸው? ሰልፈኞቹስ ምን ጠየቁ ነው። የኤርትራ ህዝብ ከጎረቤቶች እርቆ ነው፣ ከተዘጋ አስርት አመታቶችን አለፉ። በአገሪቱ ውስጥም አንድ መሪ ብቻ የተመረጠባት እንዳሻው የሚገዛባት ሆናለች። ይህ ምንን ያሳያል? አምባገነንነት ነው። ታዲያ በዚህ ሳቢያ በርካታ የኤርትራን ሀገር ለቀው ዓለም ሁሉ ላይ ተሰደዋል። ታዲያ በዘሩ ዕለት ሰልፈኞቹ እንዲስሉ ድምጻቸውን አሰምቷል። እኛ ኤርትራውያን ከወንድሞቻችን እናቶቻችን ጋር በቂ ሆነን የአሰብ ወደብ መጠቀም እንፈልጋለን። እስከ መቼ ወደባችን የግመሎች መጠጥ ሆኖ ይቀጥላል? ሲል እየጠየቁ ሲሆን፣ በሌላ በኩልም እኛ ኤርትራውያን ኢትዮጵያንን እንወዳቸዋለን ከወንድሞቻችን ጋርም አብረን መስራት፣ ማደግ፣ መለውጥ እንፈልጋለን ሲሉም ተናግሯል። የኤርትራ ጀግና ወጣቶች እየመራ ኩራችሁኝ። ታዲያ ይህንን ተከትሎ የኢሳያስ አፈወርቂ እጅጉ ተጨንቋል። ገሚሶም አገር ለቆ መጥፋታቸው አይቀር ነው ስሉ ተደምጧል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃም ይሆናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ክፉ አይንካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።